ሰበር ዜና፣ የአማራ ፋኖ በሸዋ ነጎድጓድና አጼ ኩናሙላክ ክፍለ ጦር ባገዛዙ ዙፋን አስጠባቂ ሰራዊት ላይ ከፍተኛ ድል ማስመዝገቡ ተሰማም። የካቲት 24 ቀን 2017 ዓ.ም ምህረት የአገዛዙ ጥምር ጦር መነሻውን መሀል ደብረ ብርሃን እምዬ ምኒሊክ ክፍለ ከተማ በማድረግ የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር ጋተው ብርጌድን ለመደምሰስ በሚል ቃል ተስፋም ከ15 አውቶቡስ በላይ አገዛዙ ጥምር ጦር እያለ የሚጠራው ሚሊሻም ሕዝባዊ ፖሊስ አድማ በተናናም መከላከያ ዙ 23 ፒምፒ ወይም ብረት ለበስ ታንክ አራት ሞርታርና ስምንት ድሽቃ በማስታጠቅ በባሶና ወረና ወረዳ ውስጥ በሚገኙ ድቡትና ዋዩ ቀበሌዎች ቢያሰማራም አስበው ቦታ ከመድረሱ በፊት በደፈጣ ጥቃት በርካታ ኃይሉን በሞት ከፊሉን በቁስለኝነት ለማጣትም ተገዷል። በተለይ ከድቡት ወደ ዋዩ ቀበሌም ለመንቀሳቀስ ባደረገው ሙከራ ሸብቶ ጉራ ሚካኤል በተባለችም ሰፈርን ስቦ በማስገባት የገባው ኃይል በገባበት እንዲቀርም ተደርጓል። በሌላኛው ግንባር መነሻውን ደብረ ብርሃን ከተማ አስተዳደር ጫጫ ክፍለ ከተማ ጽጌሬዳ ቀበሌ አድርጎ መዳረሻውን አንጎለላ ጣራ ወረዳ አዲስ አምባም ቀበሌ ያደረገው ይኸው ጥምር ጦር ተብሎም የሚጠራው የብልጽግና ዙፋን አስጠባቂ ሰራዊት በጋቶ ብርጌድ ሻለቃዎች በተወሰደበት የመልሶ ማጥቃት ሞት ቅስሙ ተሰባብሮና እንቅስቃሴው ተገቶ ወደ መጣበት ተመልሰዋል። በፋኖ ጠንካራ ክንድ የተደቆ ሰው የአገዛዙ የብልጽግና ሰራዊት በብስጭት ቁጥራቸው በውል ያልታወቀ ንጹሐን ግለሰቦችን ረሽኖ በየደረሰበት ሁሉ የግለሰቦችን ንብረት ዘርፎ ወደ መጣበት ፈርጥጠዋል። በሌላ ዜና ከማል ደብረ ብርሃን ቴጌጥ አይቶ ክፍለ ከተማ በመነሳት ወደ ልቼ ኩጌሌሽና ሳሪያ ንጋት 12 ሰዓት ገደማ የተንቀሳቀሰው ያገዛዙ ጥምር ጦር በአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር መብረቁ ብርጌድ ሶስተኛ ሻለቃ እና አንበሳው ብርጌድ መብሮ ሻለቃ እስከ ምሽት አንድ ሰዓት ድረስ በተካሄደ መደበኛ በርካታ ያገዛዙን ኃይል በመደምሰስ ከፊሉን ቁስለኛ በማድረግና በወገን የበላይነት በመጠናቀቁም የደብረ ብርሃን ከተማ አስተዳደር ውስጥ የሚገኙ ተጨማሪ ቀበሌዎችን መቆጣጠር ተችሏል። የየቀበሌዎቹ የማህበረሰብ ክፍሎችም የተሳተፉበት ይህ ጦርነት በልልታ ጭምር የታጀበ ነበረም። ይህ በእንዲህ እንዳለም ለአለፉት ስድስት ቀናት አገዛዙም የኤፍራታ ግድም ሚሊሻ አድማ ብትናናም፣ የኦሮሞ ብሔረሰብ አስተዳደር ሚሊሻ የሸኔ አባላትን፣ የመንዝ ማማ ሚሊሻ ፖሊስና የመከላከያ አባላትን በአርብ ገበያ ግንባር፣ በፍረደ ውሃ ግንባር፣ በአላላ ግንባርና በፋልማ ግንባር በበርግቢ መከቶ በድል ላይ ድል ሲያስመዘግብ የሰነበተው የአማራ ፋኖ በሸዋ ላይ አጼ ይኩኖ አምላክ ክፍለ ጦርና ሰባት ለሰባ ክፍለ ጦር በዛሬው ዕለትም ያገዛዙን እንቅስቃሴ ሙሉ በሙሉ ገትቶት ውሏል። መላው ይፋት በተለይም ኢፍራታ ግድም ወረዳን ሙሉ ለሙሉ አንጾኪያ ገምዛም ወረዳን ሙሉ ለሙሉ ቀወት ወረዳን እስከ ሸዋሮቢትና የጣርማበር ወረዳ ቆላማውን ቀጠና ደቡብ ወሎና የኦሮሞ ብሔረሰብ ዞንን ጨምረን ኦሮሚያ ክልል እናደርጋለን በሚል የኦሮሞ ማውቀዳት የኦሮሞ ብሔረሰብ ዞን ማህበረሰብን በማነሳሳት ለአንድ ሳምንት ያህል በይፋታና ግድም ህዝብ ላይ ሶስት ክፍለ ጦር መከላከያና ሙሉ የአካባቢውን የፀጥታ ኃይል አሰማርቶም የወረራም ሙከራ ቢያደርግም በአማራ ፋኖ በሸዋን ጾኪያም አምላክ ክፍለ ጦርና ሰባት ለሰባ ክፍለ ጦር ተመክቶ ህዝባችን ከአረመኔዎች የጥፋት በትር ለመዳን ተችሏል። በዚህ የተበሳጨው የወራሪው ሰራዊት አባላት በዛሬው እለት በእብርግቢና ፈረድ ውሃም የኤፍራታና ግድም ወረዳ ፖሊስ አዛዥ በሆነው ኮማንደር ፈንታው በተባለ ግለሰብ እየተመራ የበርካታ ግለሰቦችን ስልክና ጥሬ ገንዘብ ያዘረፈ ሲሆን በየመኖሪያው ቤትም ዘልቆ በመግባትም ያርሶአደሩን እህል ሲዘርፍ ውሏል። በዚህ ሁሉ የወራሪ ሰራዊት አባላት የተከበበ ማህበረሰባችን ስብሰባ በሚል ከየቤቱ መሳሪያ ተደቅኖበት ወደ ስብሰባ ማዕከል ቢሄድም ለአገዛዙ ረመጥ ሆኖበት በብስጭት በትኖት ወደ መጣበትም ለመሄድ ተገዷል። በተለይም በርግቢ ላይ መምህራንን ሰብስቦ ፋኖ ወደ ቤቱ ይመለስ እጅ ከሰጡ አነካቸውን በማለት የተሳለቀውን የመከላከያ አዛዥ እነሱ የወጡት እየጠፋ ያለውን የአማራ ሕዝብ ህልውና ለማስቀጠል እንጂ እናንተ እንደምትሉት የግልዮታቸውን መምራት አቅቷቸው አይደለም በማለት በድፍረት በመናገር አሸማቀውታል። ክብር ለተሰዉት። ድል በክንዳችን። የአማራ ፋኖ በሸዋ የህዝብ ግንኙነት ክፍል